በቅርቡ የዓለም ባንክ ባወጣው ሪፖርት አገራችን ኢትዮጵያ የውጭ ምንዛሬ እጥረትን ለመቅረፍና የጥቁር ገበያ ሐዋላን ለማጥፋት ከፍተኛ የሆኑ መመሪያዎችን እያወጣች እንደሆነ ተገልጿል። በዚህም የጥቁር ገበያ ከጊዜ ወደ ጊዜ ከቀን ወደ ቀን እየተቀዛቀዘ ቢመጣም አዳሩን ግን ያልተጠበቀ ጭማሪ አድርጓል። የትኛው ሀገር ጨምሯል? ሙሉ ዝርዝር መረጃውን እስከ መጨረሻው ይከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው ዛሬ ኅዳር 10 2018 ብዙዎቻችሁ የምትፈልጉትን ብዙዎቻችሁ በጉጉት የምትጠብቁትን ዕለታዊ ወቅታዊ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ የ18 ሀገራትን በጥቁር ገበያ ይዝንላችሁ ቀርበናል። እንግዲህ በትናንትናው ዕለት የጥቁር ገበያ ሐዋላ እጅግ በሚገርም ሁኔታ የወረደ ቢሆንም፣ አዳሩን ግን ያልተጠበቀ ጭማሪ አድርጓል። በዚህም እንግዲህ አንድ የአሜሪካ ዶላር እንኳን ወደ 183 ብር አካባቢ መድረሱ ብዙዎችን እያነጋገረ ይገኛል። ዶላር ብቻ አይደለም፣ በርካታ ሀገራቶች ጨምረዋል። ሙሉ መረጃውን እስከ መጨረሻ ይከታተሉ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ የጥቁር ገበያ የሆነ ሰዓት ላይ ይቀንሳል የሆነ ሰዓት ላይ ደግሞ ይጨምራል። ያለውን መረጃ እየተከታተልን ወደ እናንተ ማድረስ የኛ ኃላፊነት ነው። ሆኖም በዛሬው ዕለት እንግዲህ የዶላር ምንዛሬን ስንመለከት ከአምስት ብር በላይ ጭማሪ ማሳየቱን ተመልክተናል። በዚህም አንድ የአሜሪካ ዶላር በዛሬው ዕለት 183 ብር ከ50 ሳንቲም ሲመነዘር 100 የአሜሪካ ዶላር 18350 የኢትዮጵያ ብር ሲመነዘር እንደሚውልና ትላንትናና ከትላንትና ወዲያ ከነበረበት የአምስት ብር ከሰባ አካባቢ ጭማሪ አድርጓል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 129 ብር ከ80 ሳንቲም ሲመነዘር 100 የካናዳ ዶላር 12980 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ሁለት አንድ ዩሮን ስንመለከት 211 ብር ከ30 ሳንቲም ሲመነዘር 100 ዩሮ 21130 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዌብሳይቱ እንግዲህ ከማያስነብበው ሀገራት መካከል የኳታር ሪያል ነው። በዛሬው ሁለት አንድ የኳታር ሪያልን ስንመለከት 46 ብር ከ90 ሳንቲም ሲመነዘር 100 የኳተር ሪያል 4690 የኢትዮጵያ ብር እየተመነዘረ እንደሚገኝ ከተለያዩ የመረጃ ምንጮች ለማወቅ ችለናል። ኳተርና አካባቢ ያላችሁስ በስንት ሲመነዘር ውሏል የሚለውን እንደ ወትሮው በኮመንት አስነብቡን፣ እያልን ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 238 ብር ከ80 ሳንቲም ሲመነዘር አንደመቶ ፓውንድ ስተርሊ 23880 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው ሁለትም አንድ የባህሬን ዲናር 480 ብር ከ10 ሳንቲም ሲመነዘር አንድ መቶ የባህሬን ዲናር 48 ሺ ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ለት አንድ የሳውዲ ሪያልን ስንመለከት 48 ብር ከ30 ሳንቲም ሲመነዘር ሲመለዘር 100 የሳውዲ ሪያል 4830 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ለትም አንድ የዱባይ ድርሃምን ስንመለከት 49 ብር ከ70 ሳንቲም ሲመነዘር፣ 100 የዱባይ ድርሃም 4970 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት 593 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 59310 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 257 ብር ከ15 ሳንቲም ሲመነዘር 100 የጆርዳን ዲናር 25715 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላርን ስንመለከት 118 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11820 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት በዛሬው ለትም አንድ ኦማር ሪያል 472 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 47270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ለት አንድ ስዊስ ፍራንክ 225 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 22520 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬ ሁለት አንድ የቻይና ዩዋን 23 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2390 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሸቅል ነው። በዛሬ ሁለትም አንድ የእስራኤል ሸቅል 53 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሸቅል 5310 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኢጅፕሽያን ፓውንድ ነው። በዛሬ ሁለትም አንድ ኢጂፕሽያን ፓውንድ 3 ብር ከ90 ሳንቲም ሲመነዘር 100 ኢጂፕሽያን ፓውንድ 390 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሄን ሩፒ ነው። በዛሬ ሁለትም አንድ ሩፒ 1 ብር ከ60 ሳንቲም ሲመነዘር አንድ መቶ ሄንድ ሩፒ መቶ ስልሳ የኢትዮጵያ ብር ሲመነዘር እንደሚውል ከተለያዩ ዌብሳይት ድረ ገጽ ላይ በዚህ ሰዓት በዚህ ደቂቃ ያገኘነውን መረጃ ወደ እናንተ አድርሰናል ማለት ነው። በዛሬው ዕለት እንግዲህ የባንክ ዕለታዊ ምንዛሬ ዋጋ ተመንን ያላቀረብንበት ምክንያት መረጃው እንግዲህ አልደረሰንም ማለት ነው። በነገው ፕሮግራማችን ላይ ወደ እናንተ የምናደርስና የምናስደምጥ ይሆናል። በዛሬው ዕለት ያለው የጥቁር ገበያ ሐዋላ እንግዲህ እጅግ በሚገርም ሁኔታ ጭማሪ አድርጎ የትኛው ሀገር ጨምሯል የሚለውን ሙሉ ዝርዝር ወደ እናንተ አደርሰናል። በተለይ ከቅርብ ጊዜ ወዲህ መንግስት የጥቁር ገበያ ሐዋላን ለማጥፋትና ለማዳከም እጅግ በርካታ የሆኑ አዳዲስ መመሪያዎችና አዳዲስ ትግበራዎች እየተካሄዱ ይገኛሉ። በዚህም በተለያዩ የዓለም ሀገራት ሆናቸው ገንዘብን በሐዋላ የምትልኩ ካላችሁ ከፍተኛ ጥንቃቄ ማድረግ ይኖርባችኋል። ምክንያቱም ገንዘባችሁን ከማጣታችሁ በፊት እጅግ በርካታ ገንዘብን የሚያስተላልፉ ድርጅቶች ላይ እርምጃ የተወሰደ መሆኑን እንግዲህ መረጃዎች በተከታታይ አድርሻለሁኝ። ይህንን ከግንዛቤ ውስጥ ማስገባት ይኖርባችኋል። ለሀገራቸውም ስትሉ እንግዲህ በባንክ መላክ ጥሩ አማራጭ ነው እላለሁ። ቪዲዮውን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የምንለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉያልን። ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።